ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ ያን። አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በምዕራብ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል ሶስት አቃቢ ያነ ሕግ ታግተዋል። በዝርዝሩ ትሰሙታላችሁ! በአርባ ምንጭ ከተማ አስተዳደር የአስር አመት ታዳጊን በአሰቃቂ ሁኔታ የገደለው ወጣት በሞት እንዲቀጣ ተወስኗል። ዝርዝር አለ። የህወሀት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሀት አዲስ በሾመው ቃል አቀባዩ በኩል ማስታወቁ ተገልጿል። ትሰሙታላችሁ። በአንድ ወር ቀጠሮና ከዚያ በላይ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ አቅራቢዎች ቅሬታቸውን እያሰሙ ነው። ለምን ተቋረጠ? ከተቋረጠስ መቼ አገልግሎት ሊሰጥ ነው? ዝርዝር አለ። አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ይፈጸማል ያሉት እንግድያ በሰልፍ ማውገዛቸው ተገልጿል። ዝርዝር አለ። ከፍተኛ የመንግስት አመራሮች ከ56 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዥ ምክንያት በሙስና መከሰሳቸው ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሀል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገቡ ሃያ ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል ምን ይሄ ብቻ በልዩነት ለሃያ ደንበኞች ደንበኞቻችን ታላቅ ቅናሽና በቤተሰብ አልያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሀዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። የህወሀት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሀት አዲስ በሾማቸው ቃል አቀባዩ በኩል አስታወቀ። አዲሱ የህወሀት ቃል አቀባይ አቶ ሚካኤል አሰግዶም ትናንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሀት ህጋዊ ሰውነትን ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውን ሚዲያችን ተመልክቶታ። ህወሀት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው። አብዛኛው የህወሀት አመራር ምሁራንና ወጣቶች ናቸው። ህወሀት ሊነቀል ለም ሊተከለም የሚችለው በትግራይ ህዝብ ብቻ ነው ብለዋ። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋ። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆነም ህወሀት አሁንም ዝግጁ መሆኑን ተናግረዋ። ቃል አቀባዩ ወደ ምዕራብ ትግራይ ወልቃየት የተጀመረው የአየር በረራ ተፈናቃዮች እየመለሱ ነው ለማለት ሴራና የሚ ዲያ ፍጆታ መሆናቸውን ተናግረዋል። ጀርመን ውስጥና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያ ውስጥ በተለይም በኦርቶዶክስ ተዋህዶ ክርስቲያኖች ላይ ይፈጸማል ያሉት እንግዲያ ግፍና ማፈናቀልን ትናንት በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጀርመንና የአካባቢው ሀገረ በጠራው ሰልፍ ላይ የታደሙ ሰልፈኞች እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም። ግድያ፣ ግፍ፣ በደል እንዲቆም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ ጠይቀዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀ ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መልአከ መዊ ልሳነ ወርግ ውቤ በበኩላቸው ከሚገደሉት ሌላ እየታፈኑ ሲገቱ የተፈናቀሉና ሀብት ንብረታቸው የተወረሰባቸው እንደው ጨረቃ ላይ እየቀሩ በረሃብ እያለቀሱ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው በማለት እነዚህ ወገኖች የሚደርስላቸው አጥተዋልና ያሉ። ዘገባው የዶቼ ቤለ ነው። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጥሯል። ቀኑ ሲረዝምም ብሩ አልቀነሰም ሲሉ ቅሬታ አቅራቢዎች ቅሬታቸውን እያሰሙ ነው። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረው ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡን ቅሬታ ፈጥሯል ይላሉ ሪፖርተር ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎት ዋና መስሪያ ቤቱ ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በአምስት ሺህ ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸው ለታ ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያት ለሰራተኞች ባሳወቁበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በሁለት ቀናት በ25 ሺ ብር ክፍያና በአምስት ቀናት በ20 ሺ ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ የተመለስኩኝ፣ ብለዋል። የተቋሙ ዳይሬክተር ወይዘሮ ሰላማዊት በሰጡት ምላሽ የሲስተም ችግር ላይ ሆነን ነው፣ በአጭር ጊዜ ይስተካከላል ሲሉ እንደነገሩት ሪፖርተር በዘገባው አክሏል። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ የሆነ የጥራት ችግር ያለበት ማዳበሪያ ግዥ ምክንያት በሙስና ተከሰሱ። በማዳበሪያ ግዥ ዙሪያ የግዥ መመሪያዎችንና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበት የአፈር ማዳበሪያ ወደ አገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ ሙስና ወንጀል ክስ ተመስርቷል የፍትህ ሚኒስቴር አቃቢ ክሱን ህዳር 12 ቀን 2018 ዓ ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ውስና ወንጀል ችሎት ቀርቧል። አርባ ምንጭ ከተማ አስተዳደር የአስር ዓመት ታዳጊ በአሰቃቂ ሁኔታ የገደለ ተከሳሽ ወርቅነህ አሰፋ ደርበው በሞት እንዲቀጣ የጋሞ ዞን ከፍተኛ ፍርድ ቤት ወሰነ። ተከሳሹ የቀድሞው የመምህርነት ስራውን ተጠቅሞ ታዳጊው ናትናኤል ማይክ ከትምህርት ቤት ሲመለስ ጠልፎ ወደ መኖሪያ ቤቱ ከወሰደ በኋላ ተከሳሹ ልጁን በቦክስ መትቶ በአፍና አፍንጫው ላይ በፕላስቲክ በማሸጋፍኖታ። ልጁን ለማምለጥ ሲታገል ተመልሶ በመምጣት በአንሶላ አንቆ ህይወቱን ካጠፋ በኋላ አስክሬኑን ወደ መጸዳጃ ቤት በመደበቅ ለመሰወር ሞክሯል። የጋሞ ዞን ከፍተኛ ፍርድ ቤት የአቃቤ ክስና ማስረጃዎች አጥጋቢ ሆኖ በመገኘቱ ተከሳሹ በጭካኔ በተሞላበት መንገድ የፈጸመው አስቦ የመግደልና ታዳጊውን የመጥለፍ ወንጀል ተረጋግጦ በሞት እንዲቀጣ ውሳኔ አስተላልፏ። የዚ ፍርድ ውሳኔ ለታዳጊው ናትን ኤል ቤተሰብና ለህዝብ ፍትህ የሚሰጥ እንዲሁም ለህፃናት ደህንነት የተገባ መልእክት ያስተላልፏል። በምዕራብ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ሕግ ሲገደል ሶስት አቃቢያነ ሕግ ታግተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያነ ሕግ ላይ በታጣቂዎች ተፈጸመ በተባለ ጥቃት አንድ አቃቢ ሕግ መገደሉንና ሶስቱ ደግሞ ታግተው ያሉበት አልታወቀም ተብሏል። የኦሮሚያ ክልል አቃቢ ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ኢታና ለአዲስ ስታንዳርድ እንደገለጹት የኦሮሚያ ክልል አቃቢያነ ህግ የሆኑት ነጋሴ ከበደ፣ አላማዩ መለሰ፣ አዲሱ ለገሰና ይርጋ ለምትኩ ለመንግስት ስራ ትናንት ዳር 17 ቀን 2018 ዓ ም ከጅማ ከተማ ወደ ነቀምቲ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ የተባለች ቀበሌ ሲደርሱ ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድኖች ቁጥጥር ስር መዋላቸው ተገልጿል። ይህ ድርጊት ከሰዓት በኋላ ዘጠኝ ሰዓት አካባቢ መከሰቱን የገለጹት አቶ ታደሰ ታጣቂዎቹ አቃቢ ያነ ህጎቹን በቁጥጥር ስር ከዋሏቸው በኋላ አቃቢ ህግ ነገሰ ከበደን በጥይት በመግደል የቀሩትን ሦስት አቃቢ ያነ ህግ አግተው ወስደዋል ሲሉ ተናግረዋል አቃቢ ህግ ነገሰ ከበደ መገደላቸው ተረጋግጦ አስክሬናቸው ለቀብር ወደ ሱሉልታ ከተማ ተወስዷል። የቀሩት ሰዎች በምን ሁኔታ እንደሆኑ፣ የት እንዳሉ አናውቅም በማለት የኦሮሚያ አቃቢያነ ህግ ማህበር ፕሬዝዳንት አቶ ታደሰ ንጉሴ ለአዲስ ስታንዳርድ ተናግረዋል። የኦሮሚያ ጠቅላይ አቃቢ ህግ ቢሮ በበኩሉ የክልሉ አቃቢ ህግ ነገሰ ከበደ መገደላቸው አረጋግጦ የተሰማውን ሐዘን በማህበራዊ ትስር ገጹ ላይ አስታውቋል። ማህበሩ ይህን ድርጊት ያውግዛል ያሉት የማህበሩ ፕሬዝዳንት እነዚህን የህግ ባለሙያዎች የያዘው አካል እንዲፈታቸው እንጠይቃለን ብለዋል። ከዚህ ቀደም ታጥቀው በጫካ ውስጥ በሚንቀሳቀሱት ቡድን አቃብያነ ህግን የማገት ወንጀል እየተፈጸመ እንደነበር ያስታወሱት አቶ ታደሰ በቀጥታ ኢላማ ያደረገ ግድያ ሲፈጸም ግን ይህ ለመጀመሪያ ጊዜ ነው ብለዋ። በዚህ ጉዳይ ላይ ከምስራቅ ወለጋ ዞን ባለስልጣናት ተጨማሪ መረጃ ለማግኘት የተደረገው ጥረት አልተሳካ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች የሚመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ